በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁና የተወደዳችው የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምንዋላችው እንደምንዋላችው እንደምንሰነበታችው የአምላካችን የሉል እግዚአብሔር ሰላሙ በያላችሁበት ይድረሳችሁ። ሰላም ለእናንተ ይሁን። እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም ቤዛም አትባልም እንደተባለች ሰምታችኋል። እመቤታችን ቅድስት ድንግል ማርያም ቤዛ ለመሆኗ አባቶቻችን ቅዱሳን የተናገሩላትንና በመጽሐፍ ቅዱስም ያለውን ማስረጃ ትንሽ አቀብላችኋለሁ። እግዚአብሔር ለአዳም አምስት ሺህ አምስት መቶ ዘመን ሲፈጸም ከሰማይ ሰማያት ወርጄ ከልጅ ልጅ ተወልጄ በሜዳ ሂድኬ በመስቀል ላይ ተሰቅዬ አድነሃለሁ ሲል ለአዳም ቃል ገባለት፣ ተስፋንም ሰጠው። ለአዳምና ለልጆቹ ሁሉ የተሰጠው ተስፋ በአይን የማይታይ በእጅ የማይዳሰስ ረቂቅ ተስፋ ነበር ይላል ኢሳይያስ ምዕራፍ ስልሳ አራት ቁጥር አራት እና አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ዘጠኝ ላይ። በአይን የማይታየው በእጅ የማይዳሰሰው ተስፋው የሚመጣበት ጊዜውና ሰዓቱ ደረሰ። ጊዜውና ሰዓቱ ሲደርስ እመቤታችን ቅድስት ድንግል ማርያም በእግዚአብሔር ምርጫ ለሁሉ ተወካይ ሁና አቀረበች፣ ሁሉ ሰው ተስፋውን በእርሷ በኩል ያገኝ ዘንድ። መልአኩ ቅዱስ ገብርኤል ወደ እርሷ ተልኮ መጣና የምስራች አበሰራት። እርሷም ከመልአኩ ከቅዱስ ገብርኤል የቀረበላትን የምስራች አምና ሳትጠራጠር ይሁንልኝ፣ ይደረግልኝ ብላ ተቀበለችው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38። በዚያችው ሰዓት ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበው እግዚአብሔር ብቻ የሚያውቀውና ለሚወዱት ለወዳጆቹ ያዘጋጀውን ተስፋ በማይጸኑ አሳደረችው። እርሷም የድህነት ምክንያት ሆነች። የሰው ልጆችም ሁሉ በእመቤታችን በቅድስት ድንግል ማርያም በኩል ቤዛቸውን አገኙ። ታዲያም በቤታችን ቅድስት ድንግል ማርያም ለድህነት ምክንያት ሁና ባትሰጠን ኑሮ በማን በኩል ይሄንን ቤዛ እናገኘው ነበር? እስኪ አስቡት። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ ሁነን በቀረን ነበር አለ ኢሳይያስ ምዕራፍ አንድ ቁጥር ዘጠኝ ላይ ሰማይና ምድር ያልሰጡንን ቤዛ ያስገኘችልን ፍኖተ ቤዛ የሆነችው እመቤታችን ቅድስት ድንግል ማርያምን ቤዛዊነቷን የመሰክሩላት እኮ ቅዱሳን አባቶቻችን ናቸው። እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ፣ ሌሎችም አባቶች እንዘ ታረውጽኒ ቦቱ ማርያም ፍኖተ ቤዛ ዓመ ዕለተ ፍዳ ኩልን ይቃውመው ቤዛ እያሉ የተናገሩላት አባቶቻችን እኮ ናቸው። ታዲያ ከአባቶቻችን የሚበልጥ ሊቅ ከየት ሊመጣ ይችላል፣ ከሰማይ ወርዶ ካልሆነ በስተቀር። ምንም ሲሮጥ ቢኖር ልጅ የአባቱን አይቀድምም እንዲሉ አባቶች ያስቀመጡትን የድንብር ምልክት አታፍረስ የሚለውን ቃል መተላለፍ ራሱ እግዚአብሔርን በጦር ከመውጋት የተለየ ሆኖ አይታይም። መጽሐፈ ምሳሌ ምዕራፍ 22 ቁጥር 28 እና ምዕራፍ 23 ቁጥር 10 ላይ በትንቢተ ሆሴ ምዕራፍ አምስት ቁጥር አስር ላይም እንዲህ ይላል፣ የይሁዳ አለቆች ደንበርን የሚነቅሉ የሚያፈርሱ ደንበር አፍራሽ ሆነዋል። እኔም በእነዚህ ደንበርን በሚያፈርሱ ሕግን በሚተላለፉ ማቴን እንደ ውኃ አፈስባቸዋለሁ ይላል። በመጽሐፈ ሄኖክ ምዕራፍ 38 ቁጥር 17 ላይም እንዲህ ይላል ለዘላለሙ ጸንቶ የሚኖረውን የአባቶቻቸውን እርስትና ደንበርን ለሚያፈርሱ ሰዎች ወዮላቸው። ለእነሱ ረፍተ ነፍስ አይደረግላቸውምና ልቡናቸውን ወደ ክህደት፣ ወደ ምንፍቅና መልሰዋልና ይላል። በኦሪት ዘዳግም ምዕራፍ 19 ቁጥር 14 ላይና እና ምዕራፍ 27 ቁጥር 17 ላይም አባቶች ያስቀመጡትን የድንበር ምልክት አታፍረስ ይላል። እስመ በስማ ክሌቱ ወሰለስቱ ይቀውም ሁሉ ነገር በሁለትና በሦስት ምስክሮች ምክርክር ወይም ነገር ሁሉ ይቆማል ይላል፤ ዘዳግም 19 ቁጥር 15 ላይ። ይሄ ሁሉ ማስረጃ ባለበት ወንጌላዊ ባልሄደበት መንገድ ሂዶ ሕግን አፍርሶ ምሳሌን ጥሶ የእግዚአብሔር አብ ምሳሌ የሆነችውን ማህደረ መለኮትን ቤዛ አትባልም ካሉ፣ ቆይተውስ እግዚአብሔር አብን ቤዛ አይደለም ልጁ ነው እንጂ ቤዛ ማለታቸው መች ይቀርና። ያለ አባት የወለደችውን የባህረ እናቱን ቤዛ አትባልም ካሉ ያለ እናት የወለደውንም የባህረ አባቱንም ቤዛ አይደለም ማለታቸው ፈጽሞ የማይቀር ነው። እመቤታችን ቅድስት ድንግል ማርያም ልትቀበለው የቻለችውን የድነት ተስፋ እርሱን ተቀብሎ ለዓለሙ ሁሉ የሚያቀብል ሰው ከእርሷ ውጭ ባለመኖሩ ቅዱሳን አባቶቻችን እናታችንን ቅድስት ድንግል ማርያምን ፍኖተ ቤዛ፣ የቤዛ መንገዱ፣ ቤዛዊተ ዓለም፣ የዓለሙ ሁሉ ቤዛ ብለዋታል። እንኳንስ የመለኮት ዙፋን በቤታችን ቅድስት ድንግል ማርያም መጥምቀ መለኮት ቅዱስ ዮሐንስ እንኳ የሕዝቡ ሁሉ ቤዛ እንደሆነ ተነግሮለታል። የሉቃስ ወንጌል ምዕራፍ አንድ ቁጥር ስልሳ ስምንት ላይ ግብፅም ኢትዮጵያም ሳባም ወይም ሲሆን ለእስራኤል ቤዛ ተብለው ተነግረዋል። ይህንንም ግብፅና ኢትዮጵያ ሳባም የእስራኤል ቤዛ እንደሆኑ የተናገረው እግዚአብሔር ነው። ይህንንም በትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ ተጽፎ እናገኘዋለን። ወኢይሁብ ለእግዚአብሔር ቤዛሁ ወኢ ተውላጠ ሴጠ ነፍሱ ይላል። መዝሙር 48 ቁጥር 8 ላይ የሰው ልጅ ገንዘቡ ለነፍሱ ቤዛ አድርጎ አይሰጥም እኔ እንተወኝ ይቅርበለኝ በለኝ በገንዘብዬ ግን ዘዝበት እንደፈልግ ካድርገው አይልም ማለት ነው። እንግዲህ ለሰው ልጅ ገንዘቡ ቤዛው ነው። እስማአል ወሙ ቤዛ ወይ ፈርህው ለእግዚአብሔር ይላል መዝሙር አምሳ አራት ቁጥር አስራ ዘጠኝ ላይ ይህም ማለት እግዚአብሔርን አልፈሩትም፣ አላከበሩትም የነፍሳቸውን ቤዛ የሆነውንም የነፍሳቸው ቤዛ የሚሆናቸውንም ዘጠኙን ህግጋት አልጠበቁምት አልጠበቁምትምና ማለት ነው። እንግዲህ ህግ በራሱ ከተከበረና ከተጠበቀ የነፍስ ቤዛ ነው። ጥሪቱ ለሰብ ቤዛ ነፍሱ ይላል ምሳሌ አስራ ሶስት ቁጥር ስምንት ላይ ገንዘብ ካለ ለሕይወት ቤዛ ነው ማለት ነው በሕይወት ላይ የመጣውን አደጋ በገንዘብ መከላከል ይቻላልና እግዚአብሔር ሙሴን እንዲህ አለው እስራኤልን ከሀያ ዓመት በላይ የሆናቸውን ቈጠራቸው የቈጠርካቸው ሰዎች ግን ስለ ተቈጠሩ መቅሰፍት እንዳይመጣባቸው የነፍሳቸው ቤዛ የሚሆን ገንዘብ ለእግዚአብሔር ይስጡ አለው ይላል ኦሪት ዘጸአት ምዕራፍ ሰላሳ ቁጥር 12 እስከ 16 እንደገና መጽሐፍ ጦቢት ምዕራፍ አምስት ቁጥር አስራ ስምንት እስከ አስራ ዘጠኝ ያለውንም ተመልከቱትማ። ከሰው እስከ እንስሳ ድረስ መጀመሪያ የሚወለደው በኩር በኩሩ ሁሉ ለእግዚአብሔር ነበር። እስራኤል ግን የበኩር ልጆቻቸውን ለራሳቸው ማድረግ ከፈለጉ ለልጆቻቸው ቤዛ የሚሆን ገንዘብ ለእግዚአብሔር እንዲሰጡ እግዚአብሔር ሙሴን አዘዘው ይላል ኦሪት ዘኍልቍ ምዕራፍ ሶስት ቁጥር 38 እስከ 51 ድረስ። የማቴዎስ ወንጌል ምዕራፍ 16 ቁጥር 26 እስከ 27 እና የማርቆስ ወንጌል ምዕራፍ 8 ቁጥር 28 እስከ 29 ያለው ስንመለከት የሰው ልጅ ለነፍሱ ቤዛ ምን ይሰጣል ይላል እግዚአብሔር አንድ ጊዜ የነፍሳችንን ቤዛ ሰጥቶን ነበር እኛ ግን በኃጢአት አሳደፍነው ነው በኃጢአት ነው ያሳደፍነውን የነፍሳችንን ቤዛ የምናጥበው በምንድን ነው በጾም በጸሎት በምፅዋት በምግባርና በንስሐ አይደለምን እንግዲህ ጾም፣ ጸሎት፣ ምግባር፣ ሃይማኖት፣ ንስሓ የነፍስ ቤዛ ከሆኑ ይልቁንም ሰማይና ምድር ሊሸከሙት የማይችሉትን አምላክን በማይጸኗ ያሳደረች እናታችን ቅድስት ድንግል ማርያም ቤዛ የማትሆንበት ምክንያቱ ምንድን ነው? እስኪ አንድ ነገር እናስብ። ሰማይ ዝናምን ባይሰጥ ምድርም የማታበቅል ብትሆን መኖር ይቻላል ወይ? ከሰማይ የሚወርደው ዝናም፣ ከምድር የሚገኘው በረከት በምድር ላይ በዚህ ዓለም ለመኖራችን ይሄ ቤዛ አይደለም እንዴ? ተርበናል፣ ምግብም አስፈልጎናል እንበል። ያለ ምግብ መኖር አይቻለምና ያለ ምግብ መኖር አይቻለንምና ምግብም ቤዛችን ነውና ታዲያ እሳቱ፣ መብራቱ፣ ምጣዱ፣ ድስቱ፣ የምግብ ማዘጋጃው ሁሉ ከሌለ ቤዛችን የሆነውን ምግባችንን ከየት ምግባችን ከየት ይመጣል? ስለዚህ ቤዛችን ምግቡ ብቻ ሳይሆን ስለዚህ የምግብ ማዘጋጃውም ሁሉ ቤዛችን ነው ማለት ነው። ያለ ልብስ ያለ ጫማ መኖር እንደማይቻል የታወቀ ነው። እንግዲህ ይህን ልብስ እና ይህንን ጫማ እኛን ሰራው አንችልበት፣ እቃው የለን፣ መስሪያው የለን። ሸማ ሰሪው፣ ጫማ ሰሪው፣ አቅራቢው፣ አከፋፋዩ ስራቸውን ቢያቆሙ ምን መሆን ይቻላል? እስኪ ተመልከቱ። ስንታመም፣ ሐኪምና መድኃኒት ያስፈልገናል። ሐኪሙ፣ መድኃኒት ቀማሚው፣ አከፋፋዩ፣ ፋርማሲው እነዚህ ሁሉ ሥራቸውን ቢተውት መኖር ይቻላል ወይ? አይቻልም። ስለዚህ ሁሉም ነገሮች ቤዛችን ናቸው። እነዚህ ምድራውያን የሆኑት እነዚህ ምድራውያን የሆኑት አቅራቢ ከሌላቸው የሰው ልጆች ሁሉ ችግር ላይ የሚወድቁ ከሆነ ሰማያዊ ጥበብ ሰማያዊ መድኃኒት ሰማያዊ ቤዛ የተዘጋጀባትን የእግዚአብሔር አብ ምሳሌ የሆነችውን ድንግል ማርያምን ቤዛ አይደለችም ብሎ ማሰብ እግዚአብሔር አብንም ቤዛ አይደለም ብሎ ማሰብ መናገር ይሆንባቸዋል። አይናቴ ታዲያ ምን ቀረሽ ያለው ሰሎሞን እንደዚህ ሆኖበት ነው። አባቱ ዳዊትና እናቱ ቤርሳቤ ባረጁ ጊዜ የአባቱ የዳዊት አማካሪዎች ዳዊትን እንዲታደስ ፈልገው ከጎኑ እየተኛች የምታሟሙቀውና የምታድሰው መልከ መልካም የሆነች ወጣት ቆንጆ ሱናማዊትን አጭተው አመጡለት። ዳዊት ግን በጣም አርጅቶ ስለነበረ ሱናማይቷን በግብር ሳያውቃት ሞተ። መንግሥትንም ሰሎሞን ወረሰ። አዶንያስ የተባለው የዳዊት ልጅ ቤርሳብህን ወንድም የሰሎሞን ሱናማይትን ይድርልኝ ዘንድ ይጠይቅልኝ ብሎ ለመናት። ቤርሳብህም ደግ ነገር መስሏት ልጇን ሰሎሞንን ልጄ አንድ ነገር ልለምንና የመጣሁት አለችው ሰሎሞንም እና ሰሎሞንም እናቴ ንገሪኝ ምን ላድርግልሽ? አላት። ለወንድምህ ለአዶንያስ ሱናማይትን እንዳድለት አለችው። አይ እናቴ ታዲያ ምን ቀረሽ? ሱናማይትንማ እንስጠው ካልሽኝ መንግስትንም እንስጠው አትይኝምን? አላት። ሱናማይት እኮ ሱናማይትን ካገባ መንግስትንስ ለመውረስ ምን ያግደዋል? አለ። ሱናማዊት እኮ የአባቴ ዳዊት ሚስት ናት። በሕይወት እስካለች ድረስ እኮ መንግሥቱ የእርሷ ነው። እርሷን ካገባ መንግሥትን መውረሱ ይቀራልን? አለ አንደኛ ነገሥት ምዕራፍ ሁለት ቁጥር አስራ ሶስት እስከ ሀያ አምስት ድረስ ይህንንም ስታስቡት እንደዚሁ ነው። ያለ አባት የወለደችውን የባሕሬ የእናቱን ቤዛ አትባልም ከተባለ ያለ አባት የወለደውንም የባህሬ አባቱንም ቤዛ አይባልም ለማለት እነዚህ ሰዎች የተዘጋጁ ናቸው ማለት ነው። ከዚህ ቀጥዬ ሌላ የማሳስባችው ነገር ቢኖር የእግዚአብሔር ቤተሰቦች የሆናችሁ ሁሉ ሃይማኖታችሁን ለማወቅና ለመረዳት ከፈለጋችው ሃይማኖት አበው የተባለውን መጽሐፍ በስላሴ ሚዲያ ስላሴ ሚዲያ የገባቸው ተከታተሉ። መጽሐፍ ቅዱስም ንባቡን ከነ ትርጓሜው